ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በጽናት ድራማ በክፍል ዘጠና ስምንት መተናል ማለት ነው። የነ ኪራ ቤት እንግዲህ እንደነበረ ነው፣ ነገር ግን አሁን ላይ ጽናትና ኪራ በተወሰነ መንገድ ቢሆንም መግባባትና መተዛዘን ላይ ደርሰዋል ማለት ነው። ቤቲ እጅጉን በጣም ተማራለች። ለእናቴ ስልክ ደውሉልኝ፣ በቃኔ ከዚህ ቤት እኔና ኪራ መሄድ አለብን። ከኪራ ውጪ ሁሉም ይቆጣኛል፣ ያመናጭቀኛል፣ አይወዱኝም። ማንም የሚወደኝ የለም። እናቴና ኪራ ብቻ ናቸው። ስለዚህ ወደ እናቴ ስልክም ደውሉሊ ብላ እንግዲህ ኒናን እንድትደውልላትም አድርጋለች ከእናቷ ጋር የስልክ ንግግር አድርጋለች እማዬ እናቴ ነይና ኪራን እና እኔን ውሰጂኝ እዚህ ቤት ማንም የሚወደኝ የለም በማለትም ለእናቷ ትናገራለች ከእናቷ ጋር የስልክ ንግግር ከጨረሰች በኋላ እናትየዋ ኒናን ማውራት ፈለገች እናም እንግዲህ እናትየዋ እጅግ በጣም እየተናደዱ ሲቆጡም በስልክ እንግዲህ እጅጉን በጣም ኒናም አይቆጡ እንጂ የቤቲ እናት እያለች እንግዲህ ስታወራቸው መልስ ስትሰጥም ተመልክተናል ማለት ነው። አሁን ላይ እንግዲህ ቤቲ እጅጉን በጣም በሚያሳዝን ሁኔታ የኪራንና የጽናትን የፍቅር ላይፋቸውን ደብዛውን አጥፍታባቸዋለ ይህንን አምና መቀበል ያቃታት ጽናት ቤቲ አውቃ እየተበቀለችኝ ነው እንጂ የምርም ታማ አይደለም በማለት እንግዲህ የቤት እብደት አልተቀበለችም ማለት ነው። ጽናትዬ ሰናይትና ክብሮም እጅግ በጣም ደስ በሚል ሁኔታ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። እናም እንግዲህ ሰናይት ፍቅር ለካ ደስ የሚል ስቃ ያለው ስትልም እንግዲህ ተናግራለች ማለት ነው። ከክብሩም ጋር እጅግም በጣም ደስ የሚል ላይፍ እያሳለፉ ነው። እናም እንግዲህ መራዊትና ናሆምም በቤታቸው የፍቅር እና የትዳር ተምሳሌቶች እንግዲህ እጅጉን በጣም ደስ በሚል ሁኔታ ተመልክተናቸዋል። እናትየዋ የናሆም እናት ስልክ ትደውላለች። አሁንም ልጅ የሚባለውን ነገር ልትፋታቸው አልቻለችም። ስልክ ሲደወል ከመራዊት ራቅ ብሎ ሊያወራ ነበረ። መራዊት ግን ከእሷ ጋር ራቅ ብሎ እንዳወራ አልፈቀደችለትም። ስለዚህ እዛው ያለው አማራጭ ከመራዊት ጋር ሆኖ ማውራት ነበረ። እናትየዋም የልጅ ጉዳይ አነሳች። እንግዲህ እናሆምም እናትየዋን ተቆጥቶም እንግዲህ ከዚህ በኋላ እኔ ባትደውይልኝ፣ እንደውም የምታውቂ ከሆነ ወደ ቤትም አልመጣሁም ይህ ጥያቄሽ ሰልችቶኝ ነው አባዬን ሰላም በይልኝ፣ ደህና ሁኝ፣ ቻው፣ ብሎ እንግዲህ ስልኩን ይዘጋል ማለት ነው። ይህንን ያየችውና የተመለከተችውን ምዕራዊት እንግዲህ ለምንናትክን ትክን በእንደዚያ አይነት መንገድ ታናግራቸዋለህ በማለትም ስጠይቀው ነበረ። እማዬ ለልጅ አላት አቋም እጅግ በጣም ልዩ ነው በማለትም ይናገራል። በቃ ያለውን እውነታ እንናገር በማለትም መራዊት ስትነግረው ነበር ብዙ ነገሮች እንደሚበላሹ እና አሁን ላይ መናገር እንደማይፈልግም እንግዲህ ለመራዊት ይነግራታል ናሆም ማለት ነው። ናሆም እጅግ በጣም እያሳሰበው ይገኛል የእናቱ ጥየቃ እዚሁም ደግሞ መራዊት በአንድ በኩል እንግዲህ ልጅ ለመውለድም ሀሳብ አላት ማለት ነው። እናም እንግዲህ በጣም በሚያሳዝን ውጥረት ውስጥ ይገኛል ማለት ነው ናሆም እናም እንግዲህ ክብሩም እና ሰኒ አንድ ላይ ምግብ እየተመገቡ እንግዲህ እጅጉን በጣም ደስ ተሰኝተውም ተመልክተ ናቸዋል። በሌላ በኩል እንግዲህ ጽናትዬ አሁንም አላምነችም እና ቤቲ እንግዲህ መታመም እጅጉን በጣም የተራራቀ አመለካከት ነው እና ያላቸው ጭራሽ ቤቲ አላበደችም የሚል ሀሳብ አላት። ኒና ደግሞ በቤቲ ላይ አላስፈላጊ የሆነ ነገር ለመስራት ማቅዳለች። ለጽናት እንድትወዳት እና ጽናት ጋር እጅግን በጣም የጠነከረ ጓደኝነት እንዲኖራቸው ስለፈለገች ቤቲ የተከታተለችች ነው፣ በተለይ ሻወር ምናምን ስትወስድ በማለትም ትናገራለች። ጽናትም ከዚህ በፊት እንግዲህ ቤቲ የጽናትን እንግዲህ የእርቃን ፎቶ ይዛባት ስለነበረ ስለዚህ ምንም አልተሳሳትኩኝም በቃ ለበቀል ነው የመጣችው፣ በማለትም እንግዲህ ጽናትም እንግዲህ የበቀል ስራን ለመቀላቀል እና ለመተግበርም እንግዲህ ስታስብም ከኒናም ጋር ይህንን ነገር እንግዲህ ሲያደርጉም ተመልክተናቸዋል ማለት ነው። ነገር ግን መጥፎና ጥሩ ያልሆነ ነገር ስለሆነ ጽናትዬም እንግዲህ እያሰበችና ልተገብር በተዘጋጀችበት ነገር እንግዲህ ስትጸጸትም እና እኔ የምጠላውን ነገር እንዴት ነው ለራሴ ላደርግ የምችለው ስትልም ተመልክተናታል። ኒናም እንግዲህ ጥሩ ነገር አላደረገችም። ለመወደድ ብላ ያልሆነ ነገር እንግዲህ ለጽናት እየበመናገር ቤቲን እንግዲህ ለማስጠመድ እና ይበልጥ እንድትጠራጠራት እና እንድትፈራትም አድርጋለች ማለት ነው። እናም እንግዲህ ጽናት ምክንያት ነው የምትፈልገው በሆኖ ባልሆኑ ቤቲን እንግዲህ እጅግ በጣም አርጋ እየጨዋችባትም እንግዲህ ቤቲም እጅጉን በጣም ተሳቃም ተመልክተናታል ማለት ነው። እናም እንግዲህ አንድ ላይ ሰብሰብ ብለው በተቀመጡበት ሰዓት እጅጉን በጣም ይጣላሉ። እናም እንግዲህ ይህንን ያየውና የተመለከተው ክብሩም ጽናትን ለማረጋጋትም ሆነ እንድታስብ ቀስ እንድትል እንድትረጋጋ ሲመክራትም ተመልክተናል። እሷም እንደገና ቆም ብላ አሰበች። አንቺ እኮ ይህን ያክል ክፍተት በፈጠርሽ ቁጥር እነሱ ኪራ ለቤት ያለውን ነገር እንግዲህ እንዲጨምርለት ወይንም ደግሞ ቤቲን እንዲንከባከባት ክፍተት እየፈጠርሽለት ነው። እናም እንግዲህ ብታስብበት ይሻልሻል። ምን ነካሽ? ምን ነው? በማለትም እንግዲህ ክብሮም እንግዲህ በጽናት ላይ ስህተት ያየውን እና የተመለከተውን ይነግራታል፣ ይመክራታል ማለት ነው። እሷም እንግዲህ ቆም ብላ አሰበችበትና እና እውነት ነው ክብሮምዬ በጣም ነው የማመሰግነው በማለትም በስራዎቿ ሁሉ ተጸጽታ ስቅስቅ ብላ እንግዲህ ስታለቅስ ተመልክተናታል። ይህንን ያየው እና የተመለከተው ኪራም እንግዲህ ምን ነው የእኔ ውዴን እናት እያለ ጽናትን በእሷ ለእሶ እጅጉን በጣም አዝኖ ምኑነሽ ነው አውቃለሁኝ፣ በእኔ ምክንያት ነው እንደዚህ ሆንሱ ብሎ እሱም አዝኖ ተመልክተናል፣ ማለት ነው። እሷም እንግዲህ አይ ኪራዬ በጣም እንደረበሽኩና እኔ ያቺ ጽናት እንዳልሆንኩኝ አሁን ላይ አውቅ ያሉ በማለት እንግዲህ ባደረገቻቸውና በነገረ ስራዎቿ ሁሉ ስትጸጸትና ስታለቅስም ተመልክተናታል። ቤቲም ቤቲም እንግዲህ ወደ እናቷ ስልክ ደውላለች። እናም እንግዲህ ኪራም ጽናትን አንቺ ምንም አላደረግሽም የእኔ እናት እኔ ነኝ እንጂ ቤቲን ወደዚህ ቤት ባላመጣት ኑሮ ሰላምሽ እኮ አይናጋም በማለት እጅጉን በጣም ሁለቱም አዝነዋል። ኪራም ቤቲን ወደ ቤቱ በማምጣቱ፣ ጽናትም ትግስት በማጣቷ በጣም የጥፋተኝነት ስሜት ተሰምቷቸው ሁለቱም በጣም በሚያሳዝን ሁኔታ እንግዲህ ቁዝም ብለውም ተመልክተ ናቸዋል። በሌላ በኩል ደግሞ እንግዲህ ቅዱስ ኒናን ከዛ ቤት ማውጣት ይፈልጋል። ኒና ወደዚህ ቤት እንድትመጣ ምክንያት የሆንኩት እኔ እስከሆንኩኝ ድረስ ቤት ተከራይቼ ከነኪራ ቤት አስወጣታለሁ ነው ብሏል። እናም እንግዲህ ቤት ፈልጉልኝ በማለት ከደላላዎች ጋር ንግግርም አድርጓል። አሁን ኒና ይህና ጽናት እጅጉን በጣም ተዋደው እና ተግባብተው ተስማምተው እየኖሩ ነው እና አሁን ያ ቤት ቢከራይላት ኒና ከዛ ቤት ወታ ወደ ተከራይላት ቤት የምትሄድ ይመስላችኋል? ውድና እየተከበራችሁ አድማ የተመልካች ቤተሰብ ሁላችሁም እንግዲህ የተሰማችሁን ሀሳብ አስተያየታችሁን በኮመንት አስፍሩልን ማለት ነው። እናም እንግዲህ ኒናና ጽናት ጥሩ ጓደኛሞች ነዋል። አሁን ላይ ኒና ጥሩ ነገር እየሰራች ነው። ምክንያቱም ቤቲን እንግዲህ እየረዳቻት እያገዘቻት እየተንከባከበቻት ትገኛለች። ስለዚህ ጽናትም ሆነ ኪራ ከዛ ቤት እንድትወጣ አይፈልጉም። እነ ኪራቤት ቤት አንዴ ሰው መጥቶ ከተላመደ በቃ ቤተሰባዊነት ነገር ነው የሚላበሱት። እና እንግዲህ እኒና የዛ ቤት እንደ አንድ ቤተሰብ አካል ትቆጠራለች ማለት ነው። እንደ ቀልድ እና ለጊዜያዊ የመታ ነበረ። አሁን ላይ ግን አመጣጧና ወደ እነሱ ቤት አገባቧ ልክና ጥሩ ባይሆንም አሁን ላይ ግን መርጥ ሰው እንደሆነች ና አንድሁም ደግሞ የቤታቸውም እንግዲህ ቤተሰብ እንደሆነች ቆጥረዋታል ማለት ነው። እናም እንግዲህ የቤቲ እናት እጅጉን በጣም ተናዳም እንግዲህ የተቆጣችን በስልክ ኒናን አውርታታለች። እናም እንግዲህ ኧረ እናትሽ እባክህ መጣም የዚ የወረወርሻለሁ ይዚ ሴታሉ በማለት እንግዲህ ኒና ወስናለች ኒናና ቤቲ ተያይዘው የሄዱ ይሆን ቤቲ ኪራን ይዤ እሄዳለሁ ብላለች ይዛ ውስጥ ትሄድ ይሆን ወይ የሚለውን ነገር ሀሳብ አስተያየታችሁን በኮሜንት አስቀምጡ የጽናት ድራማ እያማረበትና እየተዋበ እንግዲህ መጥቷል ማለት ነው እናም እንግዲህ ለቻናሊ አዲስ ከሆናችሁ ቻናሉ ሰብስክራ ላይክ ሼር በማድረግ አበረታችሁኝ ስል በአክብሮት ይጠይቃለሁ ለዛሬ የነበረን ቆይታ ይህን ይመስላል ባይ ባይ